ሰው እንደ በራሱ ላይ ያሟሩታል። ምን አይነት እንዴት አይነት ጉር ነው? ግን እንኳን አሞርተውለት ፈጣሪ በደቂቃ አንድ ልጅ አሁን ሞታለች ተብሎ ብታይ የመኪና አደጋ ድንገት ነው።

ግን የሱ የአሁኑ ስራው እስከ ዛሬ እኮ ከብዙ ልጆች ጋር ሰርቷል ላ ከብዙ ልጆች ጋር ሰርቷል። ግን ያሁን ያስጠላል በጣም። ያኔ ድንበር ያለፈው ነው ምንም አያስጠላም። ሁሌ እንደዚህ ነው ነው ግን

ዝም ብሎ እኛኛኛኛ ይበሉ። ከመጀመሪያው ጀምሮ ተረግጠዋል እንደ ጉድ። ምን ምን አደረገችሽ ነው? ከባድ ነው ነው። ወይኔ ኦፍሲት የእኔ ጠንበለል። ወይኔ ከታች ቁጭ ብላ ብድርህ ማም እንዳምጣለሽ ሚሚ ቢዚ ከዚህ እናንተ ግን አንድ ጥያቄ ልጠይቅ። እኔ አንቺ ጨፍሪ ግቢና ምን ፈለግሽ ከእኔ ጋር? እንዳትሳፈጭ እንዳላወርድሽ። እኔ የምለው ግን አልሄለም ወይ ሞዴሬተር የተሰጣችሁ እናንተ ምን ልትሉ መማሪያን በኋላ ብሎክ አድርጋችሁን ብቻ እንዳታስቁን። እኔ የምፈራው እሱን ነው። ወይስ ራሽን ካርድ ነው የታደላችሁት? ተናገሩ። ሰው አልተስተካከለለትም። እኔ መመሪያ በኋላ ኩሉ ጁዲ በእናትሽ የተሰጠው ኮፖን መሰለኝ። ራሽን ካርድ ነው ኮፖን የሚሰጠው የለም እንደሱ ነው መሰለኝ። እኔም ወደ እሷ ልገልባት፣ መፎከሪያ ያረጋችሁን፣ አስፈራሩን እኮ

አሁን ደግሞ ዛሬ ላይ መጀመሪያ ከዚህ መቆም አለበት። ከዛ መቆም አለበት። እነ ጽጌና እነ ዳሪ ደግሞ ያው ድብድብ ጀምሯል። ሁለተኛ ነው። አዎ። ስትወልድ ታቆማለች። እሩ ተግዴ ነው እስከምትወልድ። ዛሬ ልግባ ብሏታል አይደለ? ያው መደረገሪያ መንገድ ነው እኮ። አዳሜ ዝም ብሎ ይንጫጫል፣ ግን እንደኛ አይደለም እኮ ምንም። የእኛዎቹ ግሩፕ ተከፋፍለው መሰዳደ መዘቅዘቅ ቤተሰብ እነሱ እንደዚህ እናት አባት ጋር መሮጥ መሳደብ፣ እነኛ ጨረቃ ዛሬ ማለት ነው። ዋይ ስሚኝማ፣ ጨረቃ ዛሬ ምን አለ እስቲ። ወላሂ ነው የምልሽ ልክ፣ ቪዲዮ ቪዲዮ እንደጨረሱ ገዝታቸውን ከፍቶ እውነት ያስጠሉ። ካፋቸው የሚወጣው ነገር ለለቪስ ነው ሚሉት። ግራገቡኝ

አይሰጋጅ በደንብ እንኳን አማርኛ ማይችል ህዝብ ረ ያስፈለን። እነዚያ እንደወረዱ ናቸው። ዛሬ እንግዲህ ያው ነገረቻቸው የአይምዬ እናት ምንም አለንሁ ከእናንተ የምንጠብቀዋለን አለች። መልስ ሰጠች። ሲጀመር ሲሰሙሱል ጊዜ መልስ እኮ አለ። እነሱ አይገባቸውም። እኔ እኮ ብዬሽ አላለም። አማርኛ አይችሉም። አማርኛ አይገባቸውም። የዕቃ እንኳን እንዳለ ደግሞ የሶሊይ ወላሂ ነው የምልሽ ገመዳ እንዳለ አማርኛ በስነ ስርዓት ማውራት የማይችሉ ናቸው። ብቻ እንኳን ስለማይገባቸው ስለማይገባቸው ኮሚ፣ አንቺ፣ እናንተ እስቲ የውልሽ፣ አሁን እኮ ከኔ አንድ አይነት ነው። እስቲ አሁን እኔ ምን አባቴ ነው የማደርገው? እሺ እኔ ምን ላርገው? እምቢ አለኝ። ምን ሆኖ ነው ነው እምቢ አለኝ? እኔ ይኸው፣ ያንቺ ማለት ነው፣ መናጅ ታደርገው ይኸውልሽ አሁን እዚህ ጋር ብሎክ እና ምዩት እንዳታደርጊ ብቻ ነው ያደረኩት። ከእንትን ከእንዳይሉሽ ሙሉን እንትን እያደረኩ አስማክሪ። እኔ ደግሞ እኛም ጨረቀ ፋሚሊ ተብለን ይደመራለን እኮ እነሱ ጋር። አሁን ቆይ አንዴ፣ ጨረቃ ምን አልሽኝ? እኔ ልውረድና እኔ ልውረድና አስገብኝ እስቲ ምንድን ነው እናንተ። ሁሉንም ስጫት፣ ብሎክም ታርግ ምንም ታርግ ይኸውልሽ፣ ከእኔ የተለየ ነገር የለም እኮ። የውልሽ፣ ማናጅ እዩ ሳሚራ ማለት ነው። የውልሽ፣ ከእኔ የተለየ ነገር የለም አየሹ። አሁን እዚህ ጋር የሳሚራ ነው